ቲና የዳኒን ፍቅረኛ በጥይት አናቷን ብላ ደፋቻት። ቲና የሰው ደማ ጨልሏት፣ ፊት ለፊት ደግሞ መታ ትሁትን ማጨናነቅና ትሁት ተራውያንች ነው፣ ተጠንቀቂ እያለች አስፈራራቻት። ትሁትም ደግሞ እባክሽን፣ እኔ እንደ ኤደን አይደለሁም ምንም ታመጪው ነገር የለም፣ ዘወር በይ ከፊቴ ብላ አስፈራራቻት። ዳኒ የእሱ ውዴ የሆነ ነገር ስለሆነ ያጣው ከምንም በላይ በጸጸትና በቁጭት እራሱን አንገበገበ። ወይን ኤዱ እኔ ብር ሳሳድድ አብረን እንኑር ህይወታችንን አንድ ላይ እያጣፍጥ እያልሽ ስትለምንኝ እንደው ባጭር እንደው አስቀረሁሽ ብሎ በጣም ተጸጸተ። አባባና ካሌብ ደግሞ ኤደን በጣም ጥሩ ልጅና መልካም ልጅ ስለሆነች ይሄ ነገር በቲና ላይ ስላጋጠማት በጣም አዝነዋል። ዳኒ የመጨረሻ ውሳኔ ወሰነ። ቲናን ከዚህ ከምድረ ገጽ እንደሚያጠፋት ለሷ አሳውቋታል። ትሁትም ደግሞ ዳኒ አንድ ምክር ልምከርህ አሁን ኤደን ብዙ ስቃይና መከራ አልፎባታል። አሁንም ቢሆን ከቲና ዘውር ብለህ ከኤደን ጋር አብረህ እንድትሆን ልምከርህ ብላለችው። አባባ ደግሞ ተውዳኔ ተው፣ አሁንም ካለህበት ስሜት ላይ ውጣና ከኤዱ ጋር አብረህ ከጎኗ እንድትሆን እፈልጋለሁ ልጄ። እኔ መክርህ አለሁ። አንተ እንደ ቲና ክፉና መጥፎ ሰው አይደለህም። እሷ ግን ለገንዘብ ስትል እኔንም የስቃይ ጉዳ ብልታኛለች። አሁን ላይ ግን እየባሰባችሁ እንጂ ምንም ለውጥ የላችሁም እኔንም ቤት የለቃችሁ ውጡልኝ እዚህ ቤት የሚያምርና ደስ የሚል ሰርግ በቅርብ እደግሳለሁኝ ብሎ ሲናገር ቲና ብድግ አለች እና አባዬ ለተፈጠረው ነገር በሙሉ ይቅርታ እኔ ካሌብን ከልቤ ነው እማፈቅረው ተጻጽቻለሁ ከአሁን በኋላ ይህንን አይነት ስህተት በምንም ሁኔታ ልደግመው አልችልም እያለች መናገር ጀመረች። አባባም ደግሞ አይ አንቺ ከካሌብ ጋር ተመልሰች ትሄድሽ ልጄን፣ ትገልዋለሽ። ለልጄ ሚስትም ለእኔ ምራትም በፍጹም ልትሆኚ አትችይም፣ ላይሽ አልፈልግም፣ እረፍዷል ብሎ እግሯ እግሩ ላይ ተነጥፋ ይቅርታ እየጠየቀች ነበርና፣ አባባም የቲናን ይቅርታ በፍጹም ሊቀበል አልቻለም። ዳኒ ደግሞ ወደ ክችን ሲገባ ትሁት ማማሰያ ይዛ እያማሰለች ነበር። ትሁት እንዴት ነው የትናንትናው ግብዣ? መቼም ካሌብ ጉንጭሽን ስለ ሳመሽ ያንን እያስታወሽ እየተደሰሽ ነው አይደል? አላት። ተው እንጂ ዳኒ፣ የሌለና ያላሰብኩትን ነገር ለምን ትናገራለህ? ካሌብ እኮ እንደምታስበው ቆሻሻ ሰው አይደለም። በዛ ላይ ወንድሜ ነው። አባዬም ለእኔ አባቴ ነው ብላ ስትለው አይደል እንደዛ ነው ነገሩ ብሎ ቀለደባት። ተመልሶ ሄደና ወደ ኤደል ላይ ሲደውል ከአካባቢና ከሰፈር ቀይራ ሌላ ቦታ እንደተከራየች ነገረችው። እሱም ለምንድን ነው? አንተን ሽሽት ነው ዳኒ። በህይወቴ እንዳንተ ያመንኩትም እንዳንተ የከዳኝም እንዳንተ ያታለለኝም ሰው የለም። እኔ እኮ ባለን በድህነታችን እንኖር ብዬ ንጹህ ልቤን ከመስጠት ወዲያ ምን ያደረግኩት ነገር አለ? እና አንተን ላለማየት ነው አካባቢና ሰፈሬ የቀየርኩት ብላ እውነቱን ስንነግረው በጣም ደነገጠ። ቆይ ኤዱዬ የተፈጠረው ነገር ምንድን ነው? ንገሪኝ። ዝም ብለሽማ እንድታስጨንቅኝ አልፈቅድልሽም እያለ ለመናት። ሰላም፣ ሰላም፣ ሰላም ውዴት ተከበራችሁ። የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጅና በጉጉት የምንጠብቀው የትሁት ድራማ እንደቀጠለ ይገኛል። የትሁት ድራማ አባባ የተበደለውን በደልና በቀልን የሚመልሰው እጅግ በጣም አስተማሪ በሆነ ሁኔታ ነው። ቲና የእሷ ጀግንነት ሰውን መግደልና ሰውን ማጥፋት ነው። አባባ ግን ለእሷ መቀጣጫ እየሰጠ ለሌላውም እጅግ በጣም አስተማሪና ተወዳጅ ምክሮችን የሚተላለፍበት ነው። እንደ አባባ ቀናና እንደ አባባ መልካም አባት ትህትና ትዕግሥትን የተላበሰ የልጅ ሚስት ስታሰቃየው ስቃይን እየመለሰ ያለው እጅግ በጣም አስተማሪ በሆነ ሁኔታ ነው ትሁትና አባባ እውነት በጣም ደስ የሚሉ ቤተሰብ ናቸው ማለት ነው ትሁት። እንግዲህ ትሁቴ እኔ ምልሽ ቤተሰብ ደህና ናቸው ትደወያለሽ ወይ ብሎ አላት አባባ። አባዬ፣ አዎ ሰሞኑን መሄድ እፈልጋለሁኝ ቤተሰቦችን ልጠይቅ እፈልጋለሁ ብላ ስትል ደነገጠና እዛው ነው እንዴ ኑሮሽ የምታረጉ ብሎ አላት። አረበ ጭራሽ፣ አባዬ እኔ እመለሳለሁ ግን አሁን የያዛችሁት ነገር በጣም ከባድ ነው ቲናም ሆነች ዳኒ ከሚባለው በላይ ከባድ ሰው ሁነዋል። ዳኒ ግን በጣም ተጻጽቶ አባዬ ምን አለ ኤደም ሆና ነው እንደዚህ የተለየችኝ ከኔ ለመራቅ የፈለገችው እያለ እየጠየቀ ነው። እና የዳኒ ሁኔታ በጣም ያሳስባል ብላ ስትለው እኛ ምን አገባን የኔ ልሽ ስንተ የመከርኩት እሰው ቤት ተቀምጦ እየበላ እየጠጣ ያለው ካሌብን እንኳን በገዛ አባቱ ቤት እያሳቀቀው አታይም እንዴ? የእነሱ እኮ አይኑ ይወጣላቸው፣ ሌቦች ናቸው። አሁን ላይ ደግሞ መጨረሻቸውን በጉጉት የምናይ ይሆናል ብሎ አለ። አባዬ ይሄ ድራማ ቢበቃስ፣ የራሳችንን ሕይወት በደስታ እንኖር ብላ ለመነችው። ካሌብ እንግዲህ ኃይለኛ በቀለኛ ሆኗል። ዳኒን እያሳደደው ይገኛል። ዳኒን ለራሱ መልካም ቤት የመቀመጥ ጊዜ አንተ ቤት ተዘፍዝፈህ ወጣትነትህና ልጅነትህን አልሰራህበትም እያለው ይገኛል። ካሌብ አንድ ማወቅ ያለብህ ነገር ልንገርህ ኤደንን በጣም እወዳታለሁ በጣም አፈቅራታለሁ። ግን አንተ ማወቅ ስላለብህ ነው ይህንን ሁሉ እየነገርኩ ያለሁት አለው። እና ታዲያ ምን ይደረግ? እኔ ምን አደረግኩኝ? ወደድካትም አፈቀርካትም እዛው። ግን እያደረክ ያለው ነገር ለሷ የሚጎዳትና የሚደብር ነገር ነው። ምን የተለየ ነገር አድርጌ ነው እንደዚህ የምትለኝ? አለው። በፍጹም አልነግርህም። ያንተን ብልግና ያወቀች ጊዜ እንደምትርቅህ ግድ ነው ብሎ አለው። አባባም ደግሞ ዳኒ እናንተ በምትሰሩበትም ጊዜ ገንዘብ ይገኛል፣ እኛም በምንሰራበት ጊዜ ገንዘብ ይገኛል። አንተ ግን ወጣ ብለህ ተፍተፍ ማለትን አትፈልግም። ምርጫ ያደረግከው መቀመጥ ነው። በዛ ላይ ገንዘብ እየተቀበልክ ያለህ ከቲና ነው። ቲና ኮ ከእጇ አጣይ ጊዜ እንኳን ላንተ ለራሷም ካጣች ከየት አምጥታ ትሰጥሃለች? ስለዚህ ወንድ ልጅ ሲሰራ ገንዘብ ከኪሱ ሲያወጣ እንጂ ከሴት ቦርሳ ሲቀበል ይከብዳል አለው። አይ አባዬ ነው ብለህ ነው። አንተ ትቀልዳለህ አይደል? አባዬ አንተም ጨከንክብኝ። እልቅስ ኤደን ላይ ደውልና ምክር ምከርልኝ። እኔ በጣም ነው እሷን መወዳት። በምንም አይነት ሁኔታ እሷን አጥቼ መኖር አልፈልግም። በቃ የተፈጠረውንና የሆነችውን ለአንተ እንድትነግርህ ጠይቅልኝ አለው። ችግር የለውም ዳኒ፣ ከመጣች አናግራታለሁ። አንተ ግን መጨናነቅ የለብህም ስህተቶችህን አርመህ ይቅር ብትላት በጣም ጥሩ ልጅ ናት በእንደዚህ አይነት ሁኔታ ከቀጠልክ ግን እሷን መቼም እንድታገኛት አትችልም፣ ብሎ አስፈራራው። ካሌብም ወደ ስራ ቦታ ሄዶ ሲመለስ መንገድ ላይ ዳኒ ጋር ተገናኘና፣ እንዴ ዳኒ ጭራሽ አንተ ስራ እቤትና አካባቢ ማሞቅ ሆነ እንዴ ደሞ ዝምን ትሰራለህ? አለው። እንዴት ዋልክ ካሌብ፣ ደህና ነህ? ብሎ ሲለው ደህና ነኝ፣ ወዴት ውለህ ነው? እኔማ እንደተለመደው ስራ ቆይቼ እየመጣሁ ነው። አንተስ ወዴት እየሄድክ ነው? አይ ወደዚህ እንደ አጋጣሚ አየር እየወሰድኩ ነው ብሎ አለው። እኔ ምልህ አሁን ኤደን ጋር እኮ ተገናኝተን እዚህ መታጠፊያው ላይ እያወራን ነበርና እሷም ሄደች፣ ኔ ወደዚህ መጣሁ። አረባክህ? አዎ እየወረጣ እየወረጣ ሲሄድ ካሌብ በፍጹም ኤደንን ሊያገኛት አልቻለም። ተመልሶ መጣና በር ላይ ካሌብ ጋር ተገናኙ። እንዴ በዚህ በአጭር ፍጥነት ኤደን እንዴት ሩጣ ሄደች? አንተ ማገኘ ስላልፈለገች ይሆናላ። ተረጋጋ፣ ሁሉም ነገር መፍትሄ አለው ብሎ አለው። ከዛ ነው ብለህ ነው ካሌብ? አዎ አለና በልን ወደ ቤት ልግባ ብሎ ካሌብ ወደ ቤት ገብቶ አባቱን አገኝና የተፈጠረውን ነገር ዳኔን ደግሞ እንጭርጭር እንዳደረገው ሲነግረው፣ አባባ ወንዴ ኔልሽ አሁን ጀግና ወጥተዋል። እኔ የምፈልገው ይሄንን ካሌብ ነው እያለ ካሌብ ጋር መሳሳቅ ጀመሩ። ዳኒም ደግሞ ከበር ላይ ወደ ቤት ሲገባ ዳኒ የካሌብንና የአባባን ወሬ ሰማ። የእነሱም ወሬ ምንድን ነው የት አባቱንስ? እሱ ሚስቱን ይዞ የሌላ ሚስት ያባልጋል ሰራሁለት እያለ ሲል ነበር። ዳኒ እስካሁን ድረስ ቲናና ቲናና ዳኒ ፍቅረኛሞች መሆናቸውን የማያቅ መስሎታል ማለት ነው። ካሌብ ሁሉንም ነገር ከአባቱ ጋር ያውቃል፣ ትሁትም እንደዛው። ግን አሁን ግራ ያጋባው ነገር ኤደን ምን ሆና ነው፣ ምን አድርገዋት ነው፣ ምን ሰምታ ነው የሚለው በጣም አሳሳቢ ውስጥ ገብቷል ማለት ነው። አባባም የመጨረሻ ውሳኔው የሆነው እንደው መጨረሻቸውን እናያለን። አሁንም ማጫርሶ ጠንቶባቸዋል። እሷም ደግሞ ኡነታውን ስለሰማች ታግሳ የተወሰነ ጊዜ ዳኔን ካየችው ከቴና ጋር ባይኗ አይታ ታምናለች። አሁን እኮ አላመነችም። በጣም ታሳዝናለች። እየተባባሉ ተባባሉ ተባባሉ። ከዛ ካሌብም ደግሞ በጣም አባዬ የሴት ልጅ ይሄን ያክል እኔ ሳላሳዝንም እንዴ በገዛ አልጋዬና በገዛ ቤቴ ላይ ሲጫወቱብኝ እያለ አለው ከዛ አባባ ምን ቢል ጥሩ ነው ካሌብ እሷ ሴት ልጅ ናት፣ ጊዜዋንም እድሜዋንም አቃጥሎባታል። አንተ ግን ወንድ ልጅ ነህ፣ ስለ ራሴ ህይወት ማውራት አለብን። እኔማ ስለ ራሴ ህይወት ሌላ ህይወት እንዳልመሰርት እቺ የተረገመች አልፈታህም ብላ እምቢ አለችኝ፣ እና ታዲያ ምን ላድርግ ብሎ አለው። ከዛ አባባ አንተ ህይወት ለመመስረት እርግጠኛ ሁን እንጂ ከእሷ ጋር እንዴት መለያየት እንዳለባችሁ እኔ እነግርሃለሁ። የኔ ልጅ ቲናን ትወዳታለህ እንዴ ብሎ አለው። አረ በጭራሽ አባዬ፣ ምን ሆነሃል? እኔ ተሰቃየሁ ስቃይ አንተ አልገባህም እንዴ ነው የቀለድክብኝ ነው እንዴ? አባዬ እኔ ቆ በጣም ተጎድቻለሁ፣ በጣም ነው ልቤን ያደማችው እያለ መናገር ጀመረ። እሱማ ገብቶኛል። ምናልባት ፍቅር አልወጣልህ ከሆነ መልሳችሁ መታረቅ አለባችሁ። ውሳኔ ከሆነ ግን በውሳኔ ህፅኑ ከሆንክ እንዴት ማድረግ እንዳለብህ እኔ ያሳይሃለሁኝ ስለ ራስህ ህይወት ማሰብ ጀምር ብሏል። እንዴ አባይ ምን ማለት ነው ይሄ ነገር? ማለትማ ትሁትን ሳይሆን ያገባል ብለው እነሱ የሚጠብቁት ከቲና የሆኑ ጓደኞችን ወጥመድ ውስጥ አስገብተህ ዳንኤልንና ቲናን ማቃጠል አለብህ ብሏል። ወይ ጉድ! እንግዲህ ቼ የፈረደባት ቲና ወደ ክችን መጣችና ትሁት ጋር ተፋጠጠች። ትሁት ያቀርኩት እቅድ ላንቺ እኔ ሳስበው ለራሱ ይደክመኛል ይጨንቀኛል ያሰብኩት እቅድና አላማ ላንቺ መቼም ዳግም በህይወት አያኖርሽም ብላ ዛተችባት። ቲና፣ እባክሽ ደክሞኛል። እኔ ስራ በስቶብኛል። እንዳንቺ ነገር ወደ ዋዲህ ማሯሮጥ ሰው አይደለውም። ስራሽ አይደል እንዴ የአንድ ሰው ሰራተኛው ግርድና ነው አይደለም ብላለቻት። ትግስቷን መቆጣጠር አቃታትና ወይኔ ቲና ወይኔ ትሁት እንደው በማንም እንደው ሞልፋጣ እንደው መጫዋቻ ልሆን አለችና ዝም አለች። ከዛ በመጨረሻ ትሁት ተናደደችና ስሜቲና ከዚ ከክችን የማትወጭ ከሆነ ከባድ ነገር ላደርስብሽ ወስናለሁ። ክችኑ እንደምታየው በቃ ሞልቷል። ስለዚህ ይሄንን ክችን ዘግቼ ሽጄ በአንድ ባንድ ደቂቃ ውስጥ ይሄን ኩላ ቆሻሻ እቃ ከማጠብና ጸጥ ብለሽ ከመውጣት ምረጭ አለቻት። ታሳዝኛለሽ የመጨረሻው እጣ ፈንታሽ ይሄ መሆኑ በጣም ይከብዳል፣ ትሁት ብላት ሄደች። ትሁትም እቃውን አጣጠበችና የካሌብን ልብስ አጣጥባ እያጣጠፈች ነበር። ወደ ምኝታ ክፍል መጣችና ቲና ውይ፣ ማሽቃበጥ አሁን ከካሌብ ልብስ ውጭ የሚታጠብና የምታጠፍ ጠፍቶ ነው እንዴ እንደዚህ የምታሽቃብጪው አለቻት። እኔ አላሽቃበጥኩ፣ ስራዬን ነው የሰራሁት ሲቀጥል ደግሞ ያንቺንና የዳኒል ልብስ በፍጹም እኔ ላጥብ አልችልም። ይሄ ገብቶሻል አይደለ? አለቻት። አረባክሽ እንዴት ነው የማታጥቢው? ስራ ሽኮ ግርድና ነው አለቻት። ገረድ መሆኔን አውቃለሁ። አንቺ ደግሞ የምን ገረድ እንደሆንሽ ታውቂያለሽ። እዚህ ክፍል በተደጋጋሚ የመግባት መብት የሚኖረኝ እኔ ብቻና ብቻ ነኝ። ውጪልኝ ብላ ተክላሱ አበረረቻት ማለት ነው። ቲና በድጋሜ ካሌብን ይቅርታ ጠየቀች። ይቅርታውን አልቀበላት ሲል የመጨረሻ አማራጭ ልስጥህ አለችው ምንድን ነው በቃ ፍችም ትፈልጋለህ አይደል አዎ በደንብ እፈልጋለሁ አላት እንግዳውስ ብር ስጠኝ ስንት ብር ልስጥሽ አራት አለችው አራት ሺህ በጭራሽ አራት መቶ በጭራሽ አራት ሚሊየን ነው ለካ እሷ የምትፈልገው በቃ ብር እንኳ ስትጠይቁ የምትጠሩት ቁጥር ተመሳሳይ ነው አይደለ